ኢራን ቦታው የት እንደሆነ ያልታወቀ የኑክሌር ጣቢያ እንዳላት ተሰምተዋል። ባለፉት 12 ቀናት በነበረው የእስራኤል ኢራን ጦርነት የኢራን የኑክሌር ጣቢያ ኢላማ ያደረጉ ጥቃቶች ሲደረጉ ቆይተዋል። ይሁንና ኢራን ከዓለም የሰወረችው ለእነዚህ ጥቃቶችም ያልተጋለጠ የኑክሌር ማብለያ ጣቢያ እንዳላት ሲኤንኤን ዘግቧል። ባለፈው እሁድ የተፈጸመው የአሜሪካን ጥቃት የኑክሌር ማብለያ ጣቢያዎችን በትክክል አላጠቃም የሚሉ መረጃዎች ተበራክተዋል። ከሰሞኑን የተሰነዘሩ ጥቃቶች ፎርዶ የተሰኘውን የኑክሌር ጣቢያ ቢመታም የዩራኒየም ምርቷን ግን ማግኘት እንዳልተቻለት ዘግቧል። ሲኤንኤን ባስነበበው ዘገባ ደግሞ ከሰባት በላይ ግለሰቦች ኢራን ተጨማሪ የኑክሌር ማብለያ እንዳላት አረጋግጠውልኛለን ብለዋል። ከተለያዩ ግለሰቦች ተገኘ የተባለው መረጃ ከአሜሪካ እና እስራኤል ጥቃት በፊት የዩራኒየም ምርቶች ከአካባቢው መውጣታቸውን የሚያመላክት መሆኑን ተናግረዋል። ይህ መረጃ ከዚህ በፊት ተሰምቶ የማያውቅ በአሜሪካ የስለላ ድርጅት እጅ የተያዘ መረጃ እንደሆነም ተናግረዋል። ኢራን የአሜሪካና የእስራኤል እንቅስቃሴ ወደ ሰሞነኛ አይነት ጥቃት ሊያመራ እንደሚችል በመገመት ከወራት በፊት ሌላ አማራጭ ቦታ በማዘጋጀት ምርቷን እንዳዘዋወረች ይህ መረጃ በአሜሪካ መንግስት ተቃውሞ የቀረበበት የሲኤንኤን ዘገባ አመላክቷል። አሜሪካ የኢራን የዩራኒየም ምርት በምን ያክል ደረጃ ዝቅ አለ የሚለውን ለመመልከት ወደ ቦታው ሰዎች ስትልክ የደረሰውን ጥቃት መመልከቷ አይቀርም። ይህ ደግሞ ጥቃቱ በትክክል ግብ እንዳልመታ ማረጋገጫ ይሆናል ሲል ዘግቧል። አሜሪካው ፕሬዚደንት ዶናልድ ትራምፕ ጦርነት እንዲበቃ በማድረጋቸው ሊጸጸቱ በሚችል ሁኔታ ኢራን የዩራኒየም ምርቷን ማሳደጓን ሪፖርት ሊቀርብላቸው ይችላል በሚልም ተሰግቷል። በተለይም ከሁለቱ ለኢራን ባለስልጣናት ቅርብ ከሆኑ ሰዎች ሰምቷል የተባለው መረጃ የኢራን የኒውክሌር ጣቢያ ላይ የተባለውን ያህል ጉዳት እንዳልደረሰ የሚጠቁም መሆኑን ተናግሯል። የነጩ ቤተ መንግስት ቃል አቀባይ ካርሊና ሌቤት በጉዳዩ ዙሪያ በሰጡት ማብራሪያ ምንም እንኳን ጉዳዩ ሚስጥራዊ ቢሆንም ዘገባው ግን ሐሰተኛ ነው ሲሉም ማስተባብለዋል። አለፍ ብለውም የደካሞች ዘገባ ሲሉ አጣጥለውታል። ኢራን ውስጥ ያሉት የዩራኒየም ማብለያ ተቋማት ለመጉዳት 30 ሺ ፓውንድ ወይም 13607 ኪሎ ግራም አካባቢ የሚመዝን ባንከር ቡስተር ቦምብ ተጠቅመናል ሲሉም ቃል አቀባዩ ተናግረዋል። በኔቶ አባል ሀገራት ስብሰባ ላይ የተገኙት የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው የሲኤንኤን ዘገባ ከተመለከቱ በኋላ ትሩዝ በተሰኘው ማህበራዊ ትስስር ገጻቸው ባሰፈሩት መልእክት የሰሞኑን ዘመቻ በዓለማችን የጦርነት ታሪክ ታይቶ የማይታወቅ ስኬት ነውም ሲሉ ጽፈዋል። የአሜሪካው መከላ መከላከያ ሚኒስቴር በበኩሉ የሰሞኑን ጥቃት ግቡን የመታ ነበር ሲል ዘገባውን አስተባብሏል። እስራኤል በበኩሏ ስራችንን ለመጨረስ የአሜሪካው ባንከር ቡስተር ቦምብ አስፈልጎ ነበር፣ እሱን ተጠቅመን የምንፈልገውን አሳክተናለን ብላለች። ፎርዶና ናንዛን የተሰኙት የኑክሌር ጣቢያዎች ሙሉ ለሙሉ ባይሆኑም የኢራኔን ምርታቸው ግን በእጅጉ ስለመጎዳቱ ከሁለቱ ወዳጅ ሀገራት የሚወጡ መረጃዎችም ጠቁመዋል። በፎርዶ ናታንዝ እና ኤስፋን በጠንካራ ደህንነት የሚጠበቁ ቢሆንም የቦታዎቹ መሰረተ ልማት እንደወደሙ የሚወጡ የሳተላይት ምስሎች ይጠቁማሉ። የእስራኤል መከላከያ ኃይል ይዞት በወጣው ሪፖርት ባለፈው እሑድ አሜሪካ ያከናወነችው የቦምብ ጥቃት የታሰበለትን ያክል ጉዳት በፎርዶ እንዳላደረሰም ገልጸዋል። የኢራን የኑክሌር ጣቢያ ማብሊያ ቦታዎች በአሜሪካ የአየር ላይ የቦምብ ጥቃቶች ላይመቱ እንደሚችሉ የሚጠቁሙ መረጃዎች ቀደም ብለው ይፋ ይደረጉ ነበር። በተለይ ፎርዶ የተሰኘው የኑክሌር ጣቢያ በደቡባዊ ቴሄራን በሚገኘው ተራራማ አካባቢ የተሰራ እንደመሆኑ በቀላሉ በጥቃቶች ላይጎዳ እንደሚችል ቢቢሲ አስነብቦ ነበር። እስራኤል በራሷ አቅም የኢራንን የኑክሌር ማብለያ መምታት ስለማትችል አሜሪካ ብቻ የታጠቀችውን ባንከር ቡስተር የተሰኘውን ወደ መሬት ከ60 ሜትር በላይ ዘልቆ ገብቶ የሚፈነዳውን ቦምብ ጠይቃለች። ይህም ቦምብ ለ14 ጊዜ በፎርዶ ጣቢያ ላይ እስራኤልና አሜሪካም ጥለዋል። ኢራን ከናታንዝ በመቀጠል በሁለተኛነት የምትጠቀምበት የፎርዶ የኑክሌር ጣቢያ ቆማ በተሰኘ ቦታ የተገነባ ሲሆን ማብሊያው ከቴህራን ደቡብ ምዕራብ 95 ኪሎ ሜትር ርቀት ላይ ይገኛል። ቦታው ለኢራን ልዩ ኃይል እንደተገነባ ቢነገርም እንደ ኤሮፓያን አቆጣጠር በ29 ዓመተ ምሕረት ለኒኩሌር ማብሊያ ጣቢያነት እንዲያገለግል ተደርጓል ሲል አይዊትነስ ኒውስ ዘግበዋል። ናታንዝ የተሰኘ የኒኩለር ማብሊያ ደግሞ ከቴህራን 225 ኪሎ ሜትር ርቀት ላይ ይገኛል። ከሁለት አስር ዓመታት በፊት እንደተገነባ የሚነገረው ጣቢያው በ2.7 ሄክታር ላይ ያረፈ እንደሆነ ኤፒ ኒውስ አስነብቧል። ጣቢያው ከመሬት በታች ከሰማንያ እስከ 100 ሜትር እንደሚርቅም ዘግቧል። ይህ ጣቢያ በተራሮች ውስጥ ተቀብሮ የሚገኝ የኑክሌር ማብሊያ መሆኑም ይገለጻል። አርክ የተሰኘ የኑክሌር ጣቢያ ደግሞ ከመዲናዋ ቴህራን በ250 ኪሎ ሜትር ርቀት በደቡብ ምስራቅ አቅጣጫ ከመሬት በታች በተገነባ ቦታ ላይ ይገኛል። ይህ ጣቢያ ደግሞ ፕሉቲኒየም የተባለውን ንጥረ ነገር ለማምረት የምጠቀምበት ነው። ንጥረ ነገሩ አቶሚክ ቦምብ ለማምረት የሚያገለግል እንደሆነም ይነገራል። አርክ ለናንታንዝ የኑክሌር ጣቢያ የፕሉቲኒየም ንጥረ ነገርን እንዲያመርት ታቅዶ የተሰራም ነው። ይህ ጣቢያ በተለየ መልኩ የኤስፋን የኒኩሌር ጣቢያን እንዲቀርብ ታስቦ የተሰራ ነው። የፔንታጎን ሰዎች የጦርነቱን ትንተናን ሲመለከቱ ባደረጉት ሪፖርት መሠረት የኢራን የኒኩሌር መሠረተ ልማት አልተጎዳም ሲሉ ሪፖርቱን እንዳቀረቡም ተናግረዋል። ሁለት በነበሩ የጥቃት ዳሰሳ ላይ ተመሳሳይ አይነት ይዘት ያለው ሪፖርት ቀርቦ እንደነበረም ተዘግበዋል። እንኳራ ቦምብ በሁለቱ በኢራን ኒኩሌር ጣቢያ ላይ ቀጥተኛ ጥቃ ቢያደርስም ከመሬት በታች የተገነባውን ጣቢያ እንዳላገኘው ኒውዮርክ ታይምስ ዘግበዋል ሲል ዘኢንዲፔንደንት ዘግበዋል። የአሜሪካው መከላከያ ሪፖርት እንዳረጋገጠው ኢራን ከሶስት ወር በፊት ምርቷን ከዛ አካባቢ እንዳጸዳችም ገልጿል። የአሜሪካ መንግስት እንደሚለው የተሳካ ጥቃት ሳይሆን በአካባቢው ላይ የጥቃት ሙከራዎችን ያደረገው ሲል አጣጥሏል። ኒውዮርክ ታይምስ በዘገባው የምክር ቤት አባሉ ፖትሪያን በኤክስ ገጻቸው ባሰፈሩ ጽሁፍ ትራምፕ የመሰላቸው ይናገራሉ እንጂ ጥቃቱ በትክክል አልተፈጸመም። ኢራን በሚያስገርም ሁኔታ በቅርብ ወደነበረችበት ትመለሳለች ሲልም ከትበዋል ትራምፕ በሰሞኑን ጥቃት ዙሪያ ከሚዲያዎች ጋር ቆይታ ያላደረጉት ሪፖርቱ ስላላሳመናቸው ነው ምነው ሲል ጽፏል። የዓለም አቀፉ ደህንነት አማካሪ ጄፍሪ ሊዩስ ከኢንዲፔንደንት ጋር በነበራቸው ቆይታ ኢራን እንደተባለው የዩራኒየም ምርቷን አዘዋውራ ሊሆን ይችላል ሲሉም ተናግረዋል። የኢራን የስለላ ድርጅቶች የእስራኤልን እንቅስቃሴ በመመልከት እንዲህ አይነት ጥቃት ሊፈጸም እንደሚችል ቀድመው ሊገምቱ ይችላሉ። ይህ ደግሞ ተገማች ነው ሲሉ አብራርተዋል። ኢራን ይህን ለማድረግ ቴክኒካል እጥረት ይኖርባታል የሚል እምነት የለኝም። የሚጠበቅባት የነበረው የፖለቲካዊ ውሳኔ ነው። ይህን ሳታደርግ የሚቀር አይመስለኝምም ብለዋል። ለዓመታት ኢራን በሰራችው ስራ 400 ኪሎ ግራም የዩራኒየም ምርትን ሰርታለች። ይህ ደግሞ አስር የኑክሌር ጦር መሳሪያዎችን ለማምረት በቂ ናቸው ሲሉ ተናግረዋል። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ በአንጻሩ ሰኞ ሌሊት በነበራቸው የሁለቱ ሀገራት የጦርነት ማብቃቱን ለዓለም ሲናገሩ ከፎክስ ኒውስ ጋር በነበራቸው ቆይታ የኢራን 90 ፐርሰንት ደርሶ የነበረው የዩራኒየም ምርት ወደ 60 ፐርሰንት መልሰናል ማለታቸው ይታወሳል። የትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዩትኮፍ በበኩላቸው ለፎክስ ኒውስ በሰጡት መግለጫ ይህንን መረጃ ከፔንታጎን እንዲወጣ ያደረጉ ሰዎች በሀገር ክህደት መጠየቅ ይኖርባቸዋል ሲሉ ተናግረዋል። መልእክተኛው አሜሪካ በኢራን የሶስት የኑክሌር ጣቢያዎች የደረሱ ጥቃቶች ሪፖርቶችን መመልከታቸውን ገልጸው በጥቃቱ ሶስቱም ተቋማት ወድመዋል ሲሉ ተናግረዋል። ፕሬዚዳንት ትራምፕ የነገሩን እውነተኝነት ለማረጋገጥ ልዩ መልእክተኛቸውን ቃለ መጠይቅ በመቀነጫጨብ በትሩ ስስር ገጻቸው ለጥፈዋል። ነገር ግን በፔንታጎን የወጣው መረጃ ለሲኤንኤን ያቀበሉ ግለሰቦች በተለይ ሁለቱ የኑክሌር ማብለያ ተቋማት ተዘግተው እንደነበር ተናግረዋልም ሲል ዘግቧል። በትናንትና ሁለት ምሽት በወጡ የሳተላይት ምስሎች በፎርዶ የኑክሌር ጣቢያ አካባቢ ስድስት አዳዲስ እንደበር ሊያገለግሉ የሚችሉ ጉድጓዶች እንዳሉ የሚያሳይ ምስሎች ተሰራጭተዋል። ሁሴን አብደላ ሁሴን የተሰኙ የመካከለኛው ምስራቅ የፖለቲካ ጉዳይ ተንታኝ ድምጻቸው ቸል ቢባልም በጦርነቱ ቀናት የኢራን የዩራኒየም ምርቶች በአካባቢው እንደሌሉ በተደጋጋሚ በየስ ገጻቸው ሲገልጹ መቆየታቸው ይታወሳል። በኢራን መንግስት በኩል ስለ ጉዳዩ የተገለጸ ነገር ባይኖርም ከትናንት ጀምሮ በተለያዩ መንገድ የጦርነቱ መጠናቀቅን በተመለከተ የተለያዩ የደስታ መግለጫዎችን እያወጡ ይገኛሉ። የኢራን አስደንጋጭ የአጸፋ ምላሽ አስደንጋጭ መሆኑ ጠላቶቻችን የሰላም ድርድር እንዲመጣ እየጠየቁ ነው ሲል የኢራን ብሔራዊ ደህንነት ምክር ቤት በትናንትናው ዕለት መግለጹ ይታወሳል። ጽዮናውያኑ ከምዕራባውያን ጋር አብረው ቢገጥሙንም የእኛን ክንድ መቋቋም ሲያቅታቸው የሰላም አማራጭ እንዲከፈት ጥሪ አቅርበዋል በማለት የአሸናፊነት መግለጫን አውጥተዋል ሲል የብሔራዊ ምክር ቤቱን ዋቢ አድርጎ ቴህራን ታይምስ ዘግበዋል።